ሥልጠና ላይ የሚገኙ ተዋጊ መሐንዲስ ሙያተኞችንና በግዳጅ ላይ ያሉ የሰራዊት አባላትን በጎበኙበት ወቅት እንደተናገሩት ወታደር ሆኖ የሀገር ሉዓላዊነትን ማስከበር ዕድለኝነት እንደሆነ ነው ያስገነዘቡት። ሰራዊቱ የአድዋና የካራማራ ጀግኖች በባዶ እግራቸው ከአንድ ሺ በላይ ኪሎ ሜትሮችን ተጉዘው የሀገራችንን ነጻነት ያረጋገጡና የጥቁር ህዝቦችን ድል በከፍታ ላይ ያስቀመጡ ጀግኖችን ታሪክ ሰራዊታችንም ባለፉት ጊዜያት በተሰጡት ግዳጆች መድገሙን አስረድተዋል።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

ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን ከኢፌድሪ መከላከያ ሥራ የቴሌቪዥን ፕሮግራም ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር ምክትል መቶ አለቃ በላቸው ክንዲም። ኢትዮጵያና አሜሪካ በሰላምና ጸጥታ ጉዳዮች በጋራ የመስራት ልምዳቸውን አጠናክረው መቀጠላቸውን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የአሜሪካ ጦር በአፍሪካ እዝ አዛዥ ጀነራል ሚካኤል ላንግሌ የተመራ ልዑክ በጽህፈት ቤታቸው ተቀብለው አነጋግረዋል። ብዙአየሁ ተሾመ። ኢትዮጵያና አሜሪካ በሰላምና ጸጥታ ጉዳዮች በጋራ የመስራት ልምዳቸውን አጠናክረው መቀጠላቸውን ፊልድ ማርሻል ብራኑ ጁላ ገለጹ። የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብራኑ ጁላ የአሜሪካ ጦር በአፍሪካ እዝ አዛዥ ጄኔራል ሚካኤል ላንግሌ የተመራ ልዑክን በቢሮቸው በቢሮአቸው ተቀብለው አነጋግረዋል። ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ልዑኩን ሲያነጋግሩም በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ የኢትዮጵያና የአሜሪካ ከፍተኛ ወታደራዊ አመራሮች ተገኝተዋል። አሜሪካና ኢትዮጵያ ከመቶ ዓመት በላይ ግንኙነት እንዳላቸው ያወሱት ፊልድ ማርሻል ብርሃኑ ጁላ በቀጣይም የሁለቱ ወዳጅ አገራት የመከላከያ ተቋማቶች በጋራ መስራት በሚያስችሏቸው ጉዳዮች ዙሪያ መግባባት ላይ መድረሳቸውን ገልጸዋል። በቀጠናው ሰላምና ደህንነት ላይ በደንብ በጥልቀት ተወያይተናል። ችግር የት እንዳለ መልካም አጋጣሚ የት እንዳለ አውርተናል። ከፍተኛ የሆነ የጋራ እውቀት ይዘናል። በቀጠናው በቀጠናው ላይ እነሱም ብሔራዊ ጥቅም አላቸው፣ እኛም አለን። በዚህ ብሔራዊ ጥቅም ላይ አብረን እንደምንሰራ ተስማምተናል። ፊልድ ማርሻል ብርሃኑ ጁላ አያይዘውም በተለይም በቀይ ባህር እና በምስራቅ አፍሪካ የሰላምና ጸጥታ ጉዳዮች ዙሪያ በጋራ መስራት በሚያስችሏቸው ጉዳዮች ተወያይተው ስምምነት ላይ መድረሳቸውን ተናግረዋል። ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና እንዳላት የጠቆሙት የአፍሪኮም አዛዥ ጄኔራል ሚካኤል ላንግሌይ በተለይም በሶማሊያ ሰላምን ለማስፈን ለምትከፍለው ዋጋና ሽብርተኝነትን በመዋጋት እያበረከተችው ላለችው አስተዋጽኦ አድናቆታቸውን ገልጸዋል። በውይይቱ በቀጠናው ያለውን አሁናዊ ሁኔታ በግልጽ መረዳታቸውን የገለጹት ጄኔራል ሚካኤል ላንግሌይ በቀጣይም በወታደራዊና የጸጥታ ጉዳዮች ላይ በጋራ ለመስራት መስማማታቸውን ገልጸዋል። ይህ በእንዲህ እንዳለ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአሜሪካ ጦር የአፍሪካ እዝ አዛዥ በጄኔራል ሚካኤል ላንግሌ ከተመራው ልዑክ ጋር ያደረጉት ውይይት የጋራ መግባባት የተፈጠረበትና ስምምነት የተደረሰበት መሆኑን የመከላከያ ውጭ ግንኙነትና ወታደራዊ ትብብር ገልጿል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጄኔራል ተሾመ ገመቹ እንደገለጹት በኢትዮጵያና አሜሪካ መካከል የነበረውን ወታደራዊ ትብብር የበለጠ ያጠናከረና መግባቢያ ስምምነት የተደረሰበት መሆኑን ገልጸዋል። የጦር ኃይሎች ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ የመከላከያ ስፔሻላይዝድ ሪፈራል ሆስፒታልን ጎበኙ። ፊልድ ማርሻል ብርሃኑ ጁላ የሪፈራል ሆስፒታሉን የእንግዳ ማረፊያም መርቀዋል። የእንግዳ ማረፊያው ሁሉንም አይነት የእንግዳ መቀበያ መስፈርት ያሟላ 26 የምኝታ ክፍሎች ያሉት መሆኑም ተገልጿል። ክቡር ፊልድ ማርሻል ብርሃኑ በመከላከያ ዩኒቨርሲቲም ጉብኝታ አካሂደዋል። ለውብሸት ቸኮል ዘገባ ዝርዝር ራሄል ገዛኝ የመከላከያ ስፔሻላይዝድ ሪፈራል ሆስፒታል የሕክምና አሰጣጥ ሂደቱን የተመለከቱት ፊልድ ማርሻል ብርሃኑ ጁላ ሆስፒታሉ በሕክምና መሳሪያዎች ቴክኖሎጂና በሙያተኛ ዘመናዊነትን በተከተለ አግባብ የሪፈራል ሆስፒታል መሆን እንዲችል መከላከያ ከፍተኛ የገንዘብ ወጪ ማድረጉን ገልጸዋል። የሆስፒታል ላይ መከላከያ ብዙ ገንዘብ ነው ያፈሰሰ። ካፈሰሰ በኋላ ዲጂታል ሲስተም እንዲኖረው ነው ያደረገው። ዘመናዊ የህክምና መሳሪያዎች እንዲታጠቅ ነው ያደረገው። ግቢው ራሱ ለኢትዮጵያ ሆስፒታሎች ሞዴል የሆነ ጽዳትና ግሪነሪ እንዲኖረው ነው ያደረገው። በዓለማችን በጦር መሳሪያ፣ በህክምና መገልገያ መሳሪያ፣ በኢንዱስትሪና በሌሎች የቴክኖሎጂ ዘርፎች ሞዴል የሚሆኑ ሙያተኞች የሚፈልቁት ከውትድርናው ቤት ነው ያሉት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየጊዜው ሲገጥማት በነበረው ጦርነት ምክንያት ሞዴል ሳንሆን መቆየታችንን ገልጸው፣ አሁን ላይ ግን በሁሉም ዘርፍ ዘመናዊነትን በተከተለ አግባብ ከቴክኖሎጂ ጋር መላመድና አብሮ ማደግ እንደሚገባም አመላክተዋል። ሪፈራል ሆስፒታሉን በማዘመን ወደ ውጭ የሚሄዱ ታካሚዎች እዚሁ እንዲታከሙ የማድረግ ውጥረት ትልቅ ተስፋ ሰጪ በሆነ መንገድ ስኬታማ መሆኑን የገለጹት ፊልድ ማርሻል ብርሃኑ፣ ለዚህም የ87 የሰራዊት አባላት የዳሌ አጥንት ቅየራ ስራ በውጤት መሳካት ዋናው ማሳያ ነው ብለዋል። በተመሳሳይ የኢትዮጵያ መከላከያ ዩኒቨርሲቲን የምርምርና የልማት ስራዎችን የተመለከቱት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ዩኒቨርሲቲው የወታደራዊ ቴክኖሎጂ አቅምን በማሳደግ ረገድ ጠንካራ የምርምርና የልማት ስራዎችን እያከናወነ መሆኑን ገልጸዋል። ዩኒቨርሲቲው ሳይንሳዊ በሆነ አግባብ እየሰራቸው የሚገኙ ተስፋ ሰጪ የምርምርና የልማት ተግባራት በቀጣይነት የመከላከያን ወታደራዊ አቅም የበለጠ ማሳደግ የሚችሉ መሆናቸውን የተናገሩት ፊልድ ማርሻል ብርሃኑ ጁላ ዩኒቨርስቲው በሀገራችን በዚሁ ዘርፍ ሞዴል መሆኑን የሚያረጋግጡ የከፍታ ማሳያ ስራዎች እንደሆኑም አረጋግጠዋል። ዘመኑ የቴክኖሎጂ እሽቅድድም የሚስተዋልበት እንደ መሆኑ መጠን ኢትዮጵያ ከዘመኑ ቴክኖሎጂ ጋር ራሷን ማላመድ የምትችል በትን ጥበብ መፍጠር እንደሚገባ ያመላከቱት ፊልድ ማርሻል ብርሃኑ ጁላ በዩኒቨርሲቲው የታዩ የተጀመሩ የምርምርና የልማት ስራዎችን ለማሳደግ ተቋሙ አስፈላጊውን ድጋፍ ሁሉ ያደርጋል ብለዋል። በሰው ኃይል ግንባታ በኩል ሀገሩን የሚወድ የሰለጠነ ዩኒቨርሲቲውን የሚወክል ኃይል መፍጠር ላይ ትኩረት ማድረግ እንደሚገባ የጠቆሙት የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለተቋሙ የከፍታ ጉዞ ለሚተጉ ለዩኒቨርሲቲው ፕሬዚዳንት ብርጋዴር ጀኔራል ከበደ ረጋሳና ለዩኒቨርሲቲው ማህበረሰብ ምስጋና አቅርበዋል። የመከላከያ ፋይናንስ ስራ አመራር ዘርፍ ስራ አፈጻጸም ከጊዜ ወደ ጊዜ እየተለወጠና እየዘመነ መምጣቱን የመከላከያ ሚኒስትር ዴታ ወይዘሮ ማርታ ሉዊጅ ገለጹ። የመከላከያ ፋይናንስ ስራ አመራር ዘርፍ ያካሄደውን የ2017 በጀት ዓመት የስራ አፈጻጸም ውይይት አጠናቋል። የጠቅላይ መምሪያ ጠቅላላ አገልግሎት ዋና ዳይሬክቶሬትና የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬትም የ2017 ዓ ም የስራ አፈጻጸም ውይይት አካሂደዋል። ለማዕከልና ለክፍሎች ሪፖርተሮች ዘገባ ዝርዝር ልደት አስረስ። የመከላከያ ፋይናንስ ስራ አመራር ዘርፍ በቢሾፍቱ ከተማ አየር ኃይል መኮንኖች ክበብ ያካሄደውን የ2017 በጀት ዓመት ስራ አፈጻጸም ውይይት አጠናቋል። በዚሁ የ2017 በጀት ዓመት የስራ አፈጻጸም ማጠቃለያ መርሃ ግብር ላይ ንግግር ያደረጉት የመከላከያ ፋይናንስ ስራ አመራር ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉጂ የዘርፉ ስራ አፈጻጸም ከጊዜ ወደ ጊዜ እየተለወጠና ዘመኑ የሚጠይቀውን የፋይናንስ አሰራር ስርዓት ጋር አብሮ እየተራመደ መሆኑን ገልጸዋል። የሰራዊቱን ደሞዝና ሌሎች የፋይናንስ ክፍያዎችን ከወረቀት ወደ ዲጂታል አሰራር በመቀየር በኢንተርኔት ባንኪንግ እየከፈልን ነው ያሉት ወይዘሮ ማርታ ሉጂ ለዚህም በየደረጃው ያለው አመራርና ሙያተኛ ቁርጠኛ መሆኑን ነው የተናገሩት። መከላከያ በስሩ ዘርፈ ብዙ መስሪያ ቤቶችን አካቶ የያዘ የሀገር ምልክት ተቋም መሆኑን የገለጹት ክብርት ሚኒስትር ዴኤታዋ የመከላከያ ፋይናንስ ስራ አመራር ዘርፍም መስሪያ ቤቶቹንና የሰራዊቱን አሰፋፈርና የግዳጅ ባህሪ መሰረት ያደረገ አገልግሎት እየሰጠ መሆኑን አብራርተዋል። የመከላከያ ፋይናንስ ስራ አመራር ዘርፍ በ2018 ዓመተ ምሕረትም የተሻለ ስራ ለመስራት መዘጋጀቱን ወይዘሮ ማርታሎጂ ገልጸዋል። በተያያዘ ዜና የጠቅላይ መምሪያው ጠቅላላ አገልግሎት ዋና ዳይሬክቶሬት የ2017 ዓ ም የስራ አፈጻጸም ውይይት አካሂዷል። የዋና ዳይሬክቶሬቱ ዳይሬክተር ሜጀር ጀነራል አብዱ ከድር በበጀት ዓመት ውስጥ ስኬታማ ሥራዎች እንደተሰሩ ተናግረዋል። እንደ ስኬት የምወስደው በጋራ መስራትን የጋራ ትጋት ውጤት ያሳያል። ውጤቱ ደግሞ በጋራ የምናየው ነው፣ ሌላ አይደለም። ይሄ አሁንም ተጠናክሮ መቀጠል ያለበት መሸራረፍ የሌለበት ጉዳይ ነው። በዚህም ልዩ ልዩ ግዙፍ ሕንፃ ፕሮጀክቶች መከናወናቸውን ተናግረዋል። የጠቅላይ መምሪያውን ግቢም የተለያዩ አረንጓዴ ተክሎችን ጭምር በመትከል ውብ ሳቢና ማራኪ ማድረግ እንደተቻለም ገልጸዋል። የተገኘው ስኬትም ሁሉም የየክፍሉ አመራሮችና አባላት በባለቤትነት መንፈስ መስራት በመቻላቸው መሆኑን የዋና ዳይሬክቶሬቱ ዳይሬክተር ሜጀር ጀነራል አብዱ ከድር አስገንዝበዋል። ዋና ዳይሬክቶሬቱ በሚቀጥለው በጀት አመትም የመንግስትን አሰራር በመከተል የላቀ ስራ ለመስራት ዝግጁ መሆኑን አረጋግጠዋል። የውይይቱ ተሳታፊ የየክፍል አመራሮችም በሰጡት አስተያየት የዚህ በጀት አመት የስራ አፈጻጸምም ከወትሮ በላቀ ሁኔታ ጥሩ የስራ ተነሳሽነት የነበረበትና የተቋሙንና የዳይሬክቶሬቱን ግብ ያሳካ አመት ነው ብለዋል። ይህ በእንዲህ እንዳለ የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት የ2017 ዓ ም በጀት አመት የተቋሙን ሴት አደረጃጀቶች የስራ አፈጻጸምን በተመለከተ ውይይት አካሂደዋል። ውይይቱን የመሩት የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋደር ጀኔራል ሁላ አገርሽ ድረስ የሴቶችን የአመራር ጥበብና ችሎታ ማሳደግ የተቋሙን አቅም ማሳደግ በመሆኑ ሴቶች ላይ መስራት ለነገ የማይባል ተግባር ነው ብለዋል። የተቋማችን ሴቶች በበጀት አመቱ ያከናወኑ ስራ አበረታች ቢሆንም ለወደፊትም ሙሉ አቅማቸውን ተጠቅመው የተሻለ ስራ መስራት እንደሚጠበቅባቸውም አሳስበዋል። በመድረኩ የተሳተፉ ሴት የሰራዊት አመራሮች በሰጡት አስተያየት በስርዓተ ፆታ፣ አረጋውያንን በማገዝና መሰል ማህበራዊ ጉዳዮች ዙሪያ በርካታ ተግባራት መከናወናቸውን ገልጸዋል። ሴቶች ትኩረታቸውን ተቋሙ በሰጣቸው ኃላፊነት ላይ ብቻ እንዲያደርጉ ከፍተኛ ሚና መጫወቱን ገልጸዋል። ኢትዮጵያ ብሔራዊ የደህንነት ተቋማትን በአስተማማኝ ሁኔታ መገንባቷ ተገለጸም። በውስብስብ የዓለም አቀፋዊና ቀጠናዊ የደህንነት አውድ ውስጥ የኢትዮጵያን ብሔራዊ የደህንነት ማረጋገጥ በሚል መሪ ሀሳብ በመከላከያ ዋር ኮሌጅ ውይይት ተካሂዷል። የዚህን ዜና ዝርዝር ያሬድ ጥላይ ያቀርበዋል። በምክክር መድረኩም በአፍሪካ ቀንድ የሰላምና ደህንነት ጉዳዮችን በትኩረት መከታተል እንደሚገባ ተጠቁሟል። በመድረኩ ላይ የመወያያ ጽሑፍ ያቀረቡት የጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ ሚኒስትር ዶክተር ቀነ ያደታ ኢትዮጵያ ብሔራዊ የደህንነት ተቋማትን በአስተማማኝ ሁኔታ በመገንባት በምስራቅ አፍሪካ ቀጠና ሰላምና ደህንነትን በማስጠበቅ ሂደት መሪ ሆና መውጣት የሚያስችላትን ብሔራዊ አቅሞች መፍጠር ችላለችም ብለዋል። በውይይት መድረኩ ላይ በክብር እንግድነት የተገኙትና የውይይት መነሻ ሀሳብ ያቀረቡት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዶክተር ዲማ ነገቦ ሀገራዊ አንድነትን የበለጠ በማጎልበት የቀጠናውን የደህንነት ስጋት በጋራ መፍታትና የመፍትሄ አቅጣጫ ማስቀመጥ እንደሚገባም ገልጸዋል። ውይይቱን የመሩት የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጀኔራል ጥጋቡ ይልማ ብሔራዊ ደህንነትን ለማረጋገጥ በጋራና በትብብር መስራት እንደሚገባም ጠቁመዋል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጄኔራል ቦልቲ ታደሰ በበኩላቸው ኮሌጁ በቀጥናው የሚስተዋሉ የደህንነት ጉዳዮችን በማጥናት ለሀገራችን ብሔራዊ ጥቅም ሰፋፊ ስራዎችን እያከናወነ ይገኛልም ብለዋል። የደህንነት ኮንፈረንሱ ተሳታፊዎች በኢትዮጵያ ታሪካዊ ጠላቶች አሰባሳቢነት ቀጠናውን ለማተራመስ የሚራወጡ ኃይሎችን ለመመከትና የአፍሪካ ቀንድ ሰላምና ደህንነትን ለማስከበር የአካባቢው ሀገራት በትብብር መስራት እንዳለባቸው አመላክተዋል። በውይይት መድረኩ ላይ ጥሪ የተደረገላቸው እንግዶች፣ ጄኔራል መኮንኖች እንዲሁም የዋር ኮሌጅ አመራሮችና ባለድርሻ አካላት ተገኝተዋል። የኢትዮጵያ አየር ኃይል አብራሪዎችና መካከለኛ አመራሮች የአቅም ግንባታ ስልጠና ሰጠም። የኢፌድሪ አየር ኃይል አዛዥ ሌትናል ጀነራል ይልማ ምርዳሳም በስልጠናው ማጠቃለያ ፕሮግራም ላይ ባስተላለፉት መልእክት አሁን ያለው ተጨባጭ ያለመነባራዊ ሁኔታ በግጭት የተሞላና ኢተገማች መሆኑን ጠቁመው አመራሩም ለዚህ የሚመጥን አቅም ሊኖረው እንደሚገባም አስገንዝበዋል። ከታሪካዊ ጠላቶቻችን ጋር ጥምረት የፈጠሩ ባንዳዎች የጥፋት ተልኳቸው መክሸፉን የገለጹት ሌትናል ጀነራል ይልማ በአሁኑ ሰዓት ለሀገራችን ስጋት ወደማይሆኑበት ደረጃ መድረሳቸውን ተናግረዋል። ይህም ሰራዊቱ ለቆመለት ዓላማ በቁርጠኝነት በመሰለፉ ያስገኘው ውጤት መሆኑንም ገልጸዋል። አየር ኃይል ቀጣይነት ላለው የተቋም ግንባታ በትኩረት የሚሠራ መሆኑንም ሌትናል ጀነራል ይልማ መርደሰ ተናግረዋል። አመራሮቹም በቀጣይ ከሥልጠና የቀሰሙትን ዕውቀትና ያላቸውን ተሞክሮ በመጠቀም የመሪነት ሚናቸውን በእውቀት ላይ ተመስርተው ሊወጡ እንደሚገባ ማሳሰባቸውን ፍቅሬ በቀለም የላከልን ዘገባ ያስረዳል። የነፃነት ተምሳሌት የሆነችን ታላቅ ሀገር በውትድርና ሙያ ማገልገል መታደል ነው ሲሉም የሰሜን ምዕራብ እዝ አዛዥ ሌትናል ጀነራል ብርሃኑ በቀለ ተናገሩ። ጀነራል መኮንኑ በስልጠና ላይ የሚገኙ ተዋጊ መሐንዲስ ሙያተኞችንና በግዳጅ ላይ ያሉ የሰራዊት አባላትን በጎበኙበት ወቅት እንደተናገሩት ወታደሩ ሆኖ የሀገር ሉዓላዊነትን ማስከበር እድለኝነት እንደሆነ ነው ያስገነዘቡት። ሰራዊቱ የአድዋና የካራማራ ጀግኖች በባዶ እግራቸው ከአንድ ሺህ በላይ ኪሎ ሜትሮችን ተጉዘው የሀገራችንን ነጻነት ያረጋገጡና የጥቁር ህዝቦችን ድል በከፍታ ላይ ያስቀመጡ ጀግኖችን ታሪክ ሰራዊታችንም ባለፉት ጊዜያት በተሰጡት ግዳጆች መድገሙን አስረድተዋል። በስልጠና ላይ ያሉት የተዋጊ መሐንዲስና በስምሪት ላይ የሚገኙ የሰራዊት አባላት ዘመኑን የዋጀ ወታደራዊ ዲስፕሊን በመላበስና የማድረግ አቅማቸውን በቀጣይነት በማሳደግ ኢትዮጵያ ከትውልድ ትውልድ ጸንታ እንድትቀጥል የተሰጣቸውን ግዳጅ በአግባቡ ሊወጡ እንደሚገባ ማሳሰባቸውን አይተነው ወንዴም ከስፍራው ዘግቧል። የመከላከያ ሎጂስቲክስ ዋና መምሪያ ያሰለጠናቸውን የኦርዲናንስ ሙያተኞች አስመረቀም። በምረቃ ስነ ስርዓቱ ላይ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌትናል ጀነራል አብዱራህማን እስማኤል ሎጂስቲክስ ለሰራዊታችን አስፈላጊውን የውጊያ አገልግሎት ድጋፍ እያደረገ መሆኑን ተናግረዋል። ሎጂስቲክስ አገልጋይ ነው። ለሌላ አካል ግልጋሎት የሚሰጥ ነው የሚሰራለት ነው። እንኳን ወደዚህ ወደ አገልጋዩ ምርጥ ክፍል እንኳን ተቀላቀላቸው ለማለት የኦርዲናንስ ሙያተኞችም ከስልጠናው ባገኙት እውቀት ወደ ክፍላቸው ሲመለሱ የሰራዊታችንን ሙያዊ ስነምግባር ተላብሰው የሚሰጣቸውን ግዳጅ በኃላፊነትና ጥንቃቄ በተሞላበት መንፈስ መወጣት እንደሚጠበቅባቸው አሳስበዋል። በመከላከያ ሎጂስቲክስ ዋና መምሪያ የኦርዲናንስ መምሪያ ኃላፊ ብርጋዴር ጀኔራል ንጉሴ ሚእሶ ስልጠናው ለኦርዲናንስ ሙያተኞች ተደማሪ አቅም በመፍጠር የስራ ቤታችንን ዝግጁነት ለማረጋገጥ እንደሚያስችል ገልጸዋል። ስልጠናው በንድፍ ሐሳብና በተግባር ላይ ተመስርቶ እንደተሰጠ የጠቆሙት ጀነራል መኮንኑ ተተኪ የኦርዲናንስ ሙያተኞችን ለማፍራት እንደሚያግዝም አስገንዝበዋል። ወርቅነ ተስፋው እንደዘገበው የኢትዮጵያ ባህር ኃይል ለፈተናዎች የማይበገር ማሪን ኮማንዶ እየገነባ መሆኑን አስታወቀም። የኢትዮጵያ ባህር ኃይል አዛዥ ተወካይ ኮሞዶር ጀማል ቱፊሳም በማሪን ኮማንዶ ግዳጅ ቀጠና ተገኝተው ከማሪን ኮማንዶ አመራሮች ጋር ተወያይቷል። ኮሞዶሩ በእለቱ እንደተናገሩት ክብራችንና ማንነታችን ለሆነችው ኢትዮጵያ ችግርን ተቋቁሞ ፈተናዎችን በማለፍ ድል ማስመዝገብ የሚችል ማሪን ኮማንዶ እየተገነባ ነው። ይህ በእንዲህ እንዳለ የባህር ኃይል አዛዥ ተወካይ ኮሞዶር ጀማል ቱቢሳም የባህር ኃይልን የማድረግ አቅም ለማሳደግ እየተደረገ ያለውን ስልጠና ተዘዋውሮ ተመልክተዋል። ስልጠናው በፈጣን ጀልባዎች በመታገዝ በውሃ ላይ አሰሳ፣ የነፍስ አድን፣ ውሃ ላይ ወንጀል መከላከልና በውሃ ላይ የጀልባ ጥገና ስራዎችን ያካተተ ነው። ኮሞዶር ጀማል ቱፊሳ የኢትዮጵያ ባህር ኃይል ጠንካራና ኢትዮጵያን የሚመጥን ባህር ኃይል ለመገንባት የሚያደርገውን ሁሉን አቀፍ ጥረት አጠናክሮ እንደሚቀጥል ገልጸዋል። ዘገባው የካሳውን ኪዳኔ ነው። በሶማሊያ የሴክተር ሶስት አዛዥ ብርጋዴር ጀኔራል ተክሉ ሬሳም በተለያዩ የግዳጅ ቀጠናዎች ተሰማርተው የሚገኘውን የኢትዮጵያ መከላከያ ሰራዊትና የደቡብ ምዕራብ ሶማሊያን የጸጥታ ኃይል ጎበኙ። አዛዡ በጎብኝታቸው ወቅት እንዳሉት የኢትዮጵያ መከላከያ ሰራዊት በተሰማራበት የግዳጅ ቀጠና ሁሉ ከህዝብ ከመስተዳደርና ከጸጥታ አካላት ጋር በጋራ የመስራት ልምዱን በመጠቀም ቀጠናው የተሻለ ሰላምና መረጋጋት እንዲኖረው አድርጓል ብለዋል። ሰመረ እሸቱ እንደዘገበው። በሶማሊያ የአፍሪካ ህብረት ድጋፍና ማረጋጋት ተልዕኮ ኢንስፔክሽን ቡድን በሶማሊያ ሀልገንና በለዳዊን የተሰማርተው የሚገኘውን ሴክተር አራት የኢትዮጵያ ሰላም አስከባሪ ኃይል የሚገኝበትን የወትሮ ዝግጁነት ደረጃ ተመለከተም። በምልከታው በሶማሊያ የአፍሪካ ህብረት ድጋፍና ማረጋጋት ተልዕኮ የኢንስፔክሽን ቡድን ኃላፊ መሐመድ ዲያሎ እንደተናገሩት የሰላም አስከባሪ ሰራዊቱ አጠቃላይ ወትሮ ዝግጁነት በተሟላ ቁመና ላይ እንደሚገኝ ተናግረዋል። የሴክተሩ ሁለገብ ሎጂስቲክስ ኃላፊ ኮሎኔል አለሞ ተስፋም ኢንስፔክሽን ቡድኑ የሰላም አስከባሪ ሰራዊቱን ሁለንተናዊ የዝግጁነት ደረጃ ማረጋገጡን ጠቁመው ሰላም አስከባሪ ኃይሉ የተሰጠውን ተልዕኮ መወጣት በሚያስችለው ወታደራዊ ቁመና ላይ ይገኛል ብለዋል። የ47ኛ ሞተራይዝድ ሻለቃ የኢንስፔክሽን ቁጥጥርና ክትትል ኃላፊ ሻለቃ ውብሸት ስንታየው በበኩላቸው ከግዳጁ ባለፈም አጠቃላይ ንብረቶችን በጥንቃቄ በመከታተልና በመቆጣጠር ሰራዊቱ ግዳጁን በአግባቡ እየተወጣ እንደሚገኝ ገልጸዋል። ዘገባውን ያደረሰችን መንበረ መለሰ ነች። የሰሜን ምዕራብዝ ግብርና ልማት በ201718 ምርት ዘመን የተሻለ ውጤት ለማስመዝገብ እየሰራ መሆኑን አስታወቀም። የእዙ ግብርና ልማት ኃላፊ ኮሎኔል አለመወል ጫፉ እንደተናገሩት በዘንድሮው የምርት ዘመን በብዛትም ሆነ በጥራት ለማምረት የቅድመ ዝግጅት ስራዎች እየተሰሩ ነው ብለዋል። በዘንድሮ የምርት ዘመን ከ800 ሄክታር መሬት በላይ በዘር ለመሸፈን ዝግጅት መደረጉን የገለጹት ኃላፊው 800 ሄክታር መሬት ለሰሊጥና ማሽላ እንዲሁም 35 ሄክታር መሬት ደግሞ በበቆሎ በዳጉሰና በጤፌ ሰብል አይነቶች ለመሸፈን ታቅዶም። የዝግጅት ስራው በጥሩ ሁኔታ እየተከናወነ እንደሚገኝም ተናግረዋል። የማዳበሪያ የምርጥ ዘርና ሌሎችም የእርሻ ግብዓቶች ከአማራ ክልል ግብርና ቢሮ ጋር በመነጋገር መዘጋጀቱን የተናገሩት ኃላፊው ቢሮው እያደረገ ያለው የቴክኒክ ድጋፍ ለምርትና ምርታማነቱ መጨመር እገዛ አድርጓል ብለዋል። የእዙ ግብርና ልማት በዶሮ እርባታ ስራውም ውጤት እያስገኘ ነው ያሉት ኮሎኔል አለሞል ጫፎም በሌማት ትሩፋቱ ሰራዊቱንና የሰራዊቱን ቤተሰብ ተጠቃሚ እያደረገ እንደሚገኝም ተናግረዋል። ዘገባው የሰሜን ምዕራብ እዝ ሚዲያ እና ህዝብ ግንኙነት ነው። የአምስተኛ ሜካናይዝድ የዝድ ክፍለ ጦር የመኪና አደጋ ለደረሰባት ለአንዴት የአካባቢ ነዋሪ የገንዘብ ድጋፍ አደረገም። ክፍለ ጦሩ ወይዘሮ ፈንታነሻ ስናቀው ለተባለች ግለሰብ ነው ለሕክምና የሚሆን ከ76 ሺ ብር በላይ ገንዘብ ድጋፍ ያደረገው። በርክክቡ ወቅት የተገኙት የክፍለ ጦሩ ስነልቦና ቡድን ኃላፊ ሌተና ኮሎኔል ብርሃኑ ለገሰም ሰራዊታችን ከህዝብ አብራክ የወጣ የህዝብ ልጅ በመሆኑ ከራስ በፊት ለህዝብና ለሀገር በሚለው እሴቱ መሠረት በራሱ ተነሳሽነት ድጋፍ ማድረጉን ተናግረዋል። ሰራዊቱ ከተሰጠው ግዳጅ ጎን ለጎን የአቅመ ደካሞችንና የአረጋውያንን የመኖሪያ ቤት በመስራት እገዛ እንደሚያደርግም ገልጸዋል። ዘገባው የክፍለ ጦሩ ስነልቦና ግንባታ ቡድን ነው። ለመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬትና ለመከላከያ መሐንዲስ ዋና መምሪያ አባላት በዝንጀሮ ፈንጣጣ ወይም በኤምፖክስ በሽታ ምንነትና ቅድመ ጥንቃቄ ዙሪያ የግንዛቤ ማስጨበጫ ትምህርት ተሰጠም። ለዝርዝሩ ልደት አስረስ። ትምህርቱ የተሰጠው በዝንጀሮ ፈንጣጣ ምንነትና በመከላከያ መንገዶች ዙሪያ ነው። የኤምፖክስ በሽታ በቫይረስ የሚከሰት ከእንስሳት ወደ ሰውና ከሰው ወደ ሰው በንክኪ የሚተላለፍ አደገኛ በሽታ እንደሆነ በግንዛቤ ማስጨበጫ ትምህርቱ ላይ ተጠቁሟል። የኤምፖክስ በሽታ በዓለም ጤና ድርጅት ትኩረት የተሰጠውና እንደ ሌሎች በቫይረስ እንደሚከሰቱ ተላላፊ በሽታዎች በንክኪ የሚተላለፍ መሆኑ አደገኛና ትኩረት የሚሻ በሽታ እንዲሆን እንዳደረገው በትምህርቱ ላይ ተመላክቷል። በዝንጀሮ ፈንጣጣ በሽታ የተያዘ ሰው መጀመሪያ የሚያሳየው ምልክት ትኩሳት፣ ራስምታት፣ የሰውነት እብጠትና የጀርባ ሕመም ሲሆን እየከፋና እየባሰ ሲሄድ ጎላጎላ ያሉ እብጠቶች በመላ ሰውነት ላይ ግልብጥ ብሎ በመውጣት ተጠቂው በጊዜ ካልታከመ እስከ ሞት ሊያደርሰው ይችላል። በሽታው በሰራዊታችን እንዳይከሰትም ለሰራዊቱ ለሰራዊቱ ቤተሰብና በተቋም ውስጥ ለሚገኙ ሲቪል ሰራተኞች በመከላከያ ጤና ዋና መምሪያ የተለያዩ የቅድመ መከላከልና የጥንቃቄ ስራዎች እየተሰሩ እንደሚገኝ ተመላክቷል። ተመልካቾቻችን ዜና መከላከያን በዚሁ አበቃን። ከቀሪ የመከላከያ ቴሌቪዥን ፕሮግራም